ጣፋጭነት ምላሳችንን የምትለምን ስሜታችንን የምታነቃቃ የደስታ ምንጭ ነው። ግን ከዚህ ጣፋጭነት ጀርባ አንድ መራራ እውነት ተደብቋል። ይህ የተደበቀው መራራ እውነት ምንድን ነው? በዚህ ቪዲዮ ላይ ሙሉ መልሱን ያገብ። ሰላም እንደምናላችሁ የቤተ ጤና ቤተሰቦች፣ አዳነች መሃሉ እባላለሁ። የመድኃኒት ባለሙያ፣ የህብረተሰብ ጤና ሳይንስ ባለሙያ ነኝ። ለጤናው ትክክለኛ መረጃ ዋንኘት ያለበት ይመስለኛል። በዚህ ቪዲዮ ላይ የምናየው ነገር የአመጋገብ ልምዳችንን እንድንመረምር ያደርገናል። ዓላማው ስኳር በሰውነታችን ላይ የሚያደርሰውን ሰፊና ስውር ጉዳት በሳይንሳዊ ማስረጃዎች የተደገኸና ሰዎች ስለ ስኳር ፍጆታቸው እንዲያስቡ እና ጤናማ የአኗኗር ዘይቤ እንዲከተሉ ማበረታታት ነው። ስኳር እንዴት ሱስ እንደሚያስይዝ በስሜታችን፣ በአእምሮዋችን፣ በልባችንና በሌሎች የሰውነት ክፍሎቻችን ላይ ምን አይነት ተጽዕኖ እንዳለው ማሳየት ነው። ብዙዎቻችን የትኛውን በህይወታችን ውስጥ ያለውን በዓል ከጣፋጭ ነገር ውጪ ማሰብ ይከብደናል። ግን ከዚህ ጣፋጭ ነገር ጀርባ አንድ መራራ እውነት ተደብቋል። የዕለት ከዕለት የህይወታችን አካል የሆነው ስኳር ሳናውቀው ህይወታችንን እያበላሸ እንደሆነ ጥናቶች ይናገራል። ዛሬ ወደ ስኳር ስውር አለም እንገባለን። ስኳር እንዴት እንደሚሰራ የሚያስከትላቸው የጤና እክሎች፣ እንዴት ሱስ እንደሚያስይዘል ሰውነታችንን እንዴት እንደሚጎዳና ከዚህ የጣፋጭነት ወጥመድ እንዴት መውጣት እንደምንችል በሳይንስ የተደገፉ አስገራሚ እውነታዎችን እናያለን። ስኳር ስንል ምን ማለታችን ነው? ግሉኮዝ፣ ፍርክቶስ እና ስክሮስ፣ እነዚህ ሁሉ የስኳር አይነቶች ናቸው። ፍርክቶስ ፍራፍሬ ውስጥ የሚገኝ ተፈጥሯዊ ስኳር ሲሆን ከመጠነኛ ፋይበር ጋር ስለሚመጣ የተለየ ምላሽ ሲሰር ሲሰጥ ለችግሩ ዋነኛው መንስኤ ግን የተጨመረው ስኳር ስኳር ስንመገብ ወደ ደማችን ውስጥ ገብቶ የደም ስኳራችንን መጠን ይጨምረዋል። በዚህም ጊዜ ሰውነታችን ኢንሱሊን ያመነጫል። ይህም ስኳርን ወደ ሴኖቻችን በማስጠባት ወደ ኃይል ይለውጠዋል። ችግሩ ከመጠን በላይ ሲኳር ስንመገብ ነው። ሰውነታችን ብዙ ኢንሱሊን ማምረት ሲኖርበት፣ ሰውነታችን ለኢንሱሊን የመቋቋም አቅም ያዳብራል። ይህ ለብዙ የጤና ችግሮች መሰረት ነው። እስኪ ልጠይቃችሁ ለምን የስኳር ሱስን ማቆም ይከብደላል ስኳር ስንመገብ አይምሮአችን ዶፓሚን የተባለውን የደስታ ሆርሞንን ያመል ይህ ጥሩ ስሜት ስለሆነ አይምሮአችን ተጨማሪ ስኳር እንድንፈልግ ያነሳሳናል። ይህ ሂደት ከአደንዛዥ ዕፅ ሱሰኝነት ጋር ይመሳሰላል። ጣፋጭ ስንበላ የደም ስኳራችን በከፍተኛ ሁኔታ ይጨምራል። ከዚያም በፍጥነት ይቀንሳል። ይህ የኃይል መውረድ ተጨማሪ ስኳር እንድንፈልግ ያደርገናል። ይህ ክፉ ዑደት ነው። አሁን አሁን የምግብ ኢንዱስትሪዎች ይህን ሱስ ተጠቅመው ብዙ ስኳርን በመጨመር ምርቶቻቸውን ይበልጥ ማራኪና በህብረተሰቡ ተወዳጅ እንዲሆኑ ያደርጓቸዋል። እኛም ለልጆቻችን፣ ለራሳችንም ቢሆን ከየሱቁና ከየሱፐርማርኬቱ የምንገዛው እነዚህን ጣፋጮች ነው እና ወዴት እያመራ ነው? እስኪ ራሳችንን እንጠይቅ ከመጠን በላይ ስኳር ኢንሱሊን የመቋቋም አቅምን በመፍጠር ለአይነት ሁለት የስኳር ህመም ዋነኛ መጌ ይህ ደግሞ የጣፊያ የኢንሱሊን ምርት በመቀለስ እና የደም ስኳር መጠንን መጨመር ያጋጥማል። ስኳር የደም ግፊታችንንም ከፍ ያደርጋል፣ መጥፎ ኮሌስትሮልን ይጨምራል፣ የደም ስሮችንም ይጎዳል እና ለልብ ህመምን ነው ለስትሮክም የሚያጋልጣ ነው። ውፍረትና እና የጉበት ላይ ስብ መብዛትን ያስከትልብን። ፍሩክቶስ በጉበት ውስጥ በቀጥታ ወደ ስብነት ስለሚቀየር ለውፍረትና ለጉበት ቅባት በሽታ ዋነኛ መንስኤ ነው። በተጨማሪ ስኳር በአእምሮ ጤና ላይ ያለውን ተጽዕኖ ስናይ ከፍተኛ የስኳር ፍጆታ ለጭንቀት፣ ለድብት እና ለስሜት መለዋወጥ አስተዋጽኦ ያደጋል። የአንጎል ተግባራትንም ሊጎዳ ይችላል። ስኳር የቆዳችንን ኮላጅንና ኢላስቲንን በመጉዳት የቆዳችንን የመለጠጥ አቅም ይቀንሳል። ይህ ደግሞ ለእርጅናና ለብጉር ይዳርገናል። የስኳር ከባዱ ደረጃ ደግሞ ለካንሰር የማጋለጥን ስጋት አለ። ስኳር የካንሰር ሴሎች እድገትን ሊያበረታታ እንደሚችል ጥናቶች ይጠቁማሉ። ሌላኛው የስኳር ጉዳት የጥርስ መበስበስን ያመጣል። ይህ ግልጽ ቢሆንም ስኳር በጥርሳችን ላይ ለሚኖሩ ባክቴሪያዎች ምግብ ሆኖ የጥርስ መበስበስን እንደሚያመጣ ማስታወስ አስፈላጊ። ስኳር ስንል በቀጥታ የምንመገበው ስኳር ብቻ ሳይሆን ብዙ የተደበቁ ስኳሮች አሉ። ስኳር የያዙ ምግቦች ጣፋጭ የሚሆኑት ብቻ አይደሉ። በብዙ ይዘት ጤናማ የሚባሉ ምግቦች ውስጥ ስኳር ተደብቆ ይገኛል። ለምሳሌ እርጎና ቁርስ ላይ የምንጠቀማቸው ምግቦች ይከተሳሉ። በአብዛኛው የምንጠቀማቸው ምግቦች ስኳር በብዛት እንዳላቸው ለማወቅ የተመረቱባቸውን እንግሪዲየንቶች ብቻ ማየት በቂ። በብዛት የታሸጉ ምግቦችን ምንገዛቸው ስኳር ያላቸው አይመስሉ። ነገር ግን በውስጣቸው የተደበቀና የታመቀ ስኳር አለ። ያንን ለማወቅ ከኋላ የተለጠፈውን ሌብል ማንበብ ብቻ በቂ ነው። ምን ያህል ስኳር በውስጡ እንዳለ እያንዳንዱ ሌብል ስለሚደረግ ያንን አይቶ መጠቀም አሰባል። ለምሳሌ የተለመዱ የስኳር ምንጮች አሉ። የቁርስ እህሎች፣ ወይን ስንዴ፣ ዝቅተኛ ቅባት ያላቸው ምርቶች፣ የፍራፍሬ ጭማቂዎች፣ የሰላጣ ድሬሲንጎች፣ ብዙውን ጊዜ ፓስታ ላይ የምንጨምራቸው ሶሶች ወይም ድንሆች፣ የኃይል መጠጦች። እነዚህ ምግቦች ባናስተውላቸው ከፍተኛ የስኳር መጠን በውስጣቸው አለ። ስለ ስኳር እነዚህ ነገሮች ካነሳ ከስኳር ሱሳችን ለመላቀቅ ማድረግ ያለብን የተወሰኑ ነገሮች እንደሆንና በአንዴ ሁሉንም የምንጠቀመውን ስኳር ከህይወታችን ማስወገድ ከባድ ነው፣ ነገር ግን ቀስ በቀስ በመቀነስ መጀመር ያስፈልጋል። ለምሳሌ ከቡናችን ከሻያችን፣ እንዲሁም በቤት ውስጥ ስኳር ጨምረን የምንሰራቸው ጣፋጮች ላይ የምንጨምረውን ስኳር በመቀነስ ከስኳር ሱስ የመውጣትን ሂደት መጀመር ይችላል። ሌላው ሙሉ ምግቦችን መመገብ፣ ፍራፍሬ፣ አትክልት፣ ሙሉ የእህል ዘሮች፣ ፕሮቲንና ጤናማ ስብን ያካተተ የተመጣጠነ ምግብ መመገብ። ዋናውና ወሳኙ ሁላችንም የምንዘለጋው ነገር በቂ ውሃ መጠጣት ነው። የጣፋጭነት ፍላጎት ሲሰማው መጀመሪያ ውሃ ይቅር። ብዙን ጊዜ ጥማት ከጣፋጭነት ፍላጎት ጋር ይምታል። ሌላኛው ጤናማ የሆኑ መክሰሶችን መመገብ ነው። ለምሳሌ እንደ ለውዝ፣ ጥራጥሬ፣ ፍራፍሬ፣ እቤት ውስጥ የተዘጋጀ እርጎ እና አትክልቶች። እነዚህ ነገሮች ጣፋጭነትን ለመቀለስ ይረዳል። ሌላ የስኳር ፍላጎታችን የሚጨምረው ነገር ጭንቀት ነው። ስለዚህ ጭንቀትን ማስወገድ የስኳር ፍላጎታችንን ለመቆጣጠር ፍቱን ነው። ጭንቀትን ለማስወገድ ብዙም ጊዜ የአካል ብቃት እንቅስቃሴን መስራት ዋና መወኘት እና ወደ ተፈጥሮ ውስጥ በጥልቀት መግባት። ሌላው ዋና አስተውለው ነገር በቂ እንቅልፍ መተኛት ነው። የእንቅልፍ እጦት የስኳር ፍላጎትን ይጨምራል። ሳይንሱ በቃ ከሰባት እስከ ስምንት ሰዓት ይተኙ ብሎ ያዛል። ከፍተኛ የስኳር ፍጆታ ካለቦት ወይም የስኳር ህመም ስጋት ካለቦት ሁሉ ጊዜ ዶክተሮን ወይም ፋርማሲስቶን ያማ ስኳር በዕለት ተዕለት ህይወታችን ውስጥ ስውር ወዳጅ መስሎ ተደብቆ ጤናችንን በስውር እያበላሸ ያለ አደገኛ ንጥረ ነገር ነው። ስለዚህ ከዚህ ጣፋጭ ወጥመድ ለመውጣት ቁርጠኝነትና እውቀት ያስፈልግ። ይህ ቪዲዮ ህይወታችንን ሊቀይር ይችላል ብላችሁ ካመናችሁ እባካችሁ ላይክ ማድረጋችሁን እንዳትረሱ። ሌሎችም እንዲያውቁት ሼር አድርጉት። እና ለተጨማሪ እንደዚህ አይነት ጠቃሚ የጤና መረጃዎች ቻናላችንም ሰብስክራይብ ማድረጉን እንዳትረሱ እና ከስኳር ጋር ያላችሁ ትግል ምን ይመስላል ኮመንት ላይ ማስቀመጣችሁን እንዳትረሱ።